ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 22 2018 ዓ ምት የምሽት ዜናዎችን ይዘንላችሁ ቀርበናል። የአራቱ ጉባኤያት መምህር መላከገነት አምደብርሃን የኔታ ይባቤ በላይ ማረፋቸው ተሰምተዋል። ፋኖና ከአገዛዙ ጦር ጋር በተለያዩ ግንባሮች የሚያደርጋቸው ውጊያዎች ሲቀጥሉ፣ የፋኖ አመራሮቹ የአንድነት ውይይትም አነጋጋሪ ሆኗል። ዝርዝር ጉዳዮችን ይዘናል። የብልጽግናው አገዛዝ በጀት ከከለከላቸው ሁለት ወር እንደሞላው የገለጹት ጄኔራል ታደሰ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 የአራቱ ጉባኤያት መምህር መላከ ገነት አምደ ብርሃን የኔታ ይባቤ በላይ ማረፋቸው ተሰማ። በሰሜን ጎጃም ሀገረ ስብከት ክብረ ደናግል ናዳ ቅድስት ማርያም ገዳም አበመኔት የአራቱ ጉባኤያት መምህር መላከ ገነት አምደ ብርሃን የኔታ ይባቤ በላይ ማረፋቸው ተሰምቷል። አብራቸው ብፁዓን አባቶች ታላላቅ መምህራንና የኔታ ተማሪዎች በተገኙበት ነገ ከቀኑ ስምንት ሰዓት ሲያገለግሉበት በነበረው ገዳም እንደሚፈጸም የሰሜን ጎጃም ሀገረ ስብከት አሳውቋል። የኔታ ይባቤ ታዋቂ የአራቱ ጉባኤያት መምህር ሲሆኑ በተለይም በመንፈሳዊ አባትነታቸው በርካታ ደቀ መዛሙርትና ተማሪዎችን ያፈሩ ታላቅ አባት መሆናቸው ይታወቃል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ሊቃውንት፣ ብዙ ጳጳሳት፣ በርካታ አባቶችን ያፈሩ አባት ስለመሆናቸውም ተገልጿል። የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ መላከገነት አምደ ሃይማኖት ፈጠነ የኔታ ይባቤ የተለየ ሕመም አላመማቸውም፣ ስኳር በሽታ ነበረባቸው። ትናንት ቤተ ክርስቲያን ላይ ሲባርኩ፣ ልጆቻቸውን ሲመክሩ ቆይተዋል። ማታተኙ በዚያው አረፉ ሲል ገልጿል ገልጿል የብልጽግናው አገዛዝ ከዚህ ቀደም ለህዝባቸው ድምፅ በመሆናቸው የህዝቡን ሰቆቃ በማጋለጣቸው የአገዛዙን ግፍ በማውገዛቸው ለእስርና እንግልት ተዳርገው እንደነበር ይታወቃል በወቅቱ ቤተ ክርስቲያኗ የሚጠበቅባትን ኃላፊነት ባለመወጣቷም ወቀሳ ስታስተናግድ ነበር ፋኖ እና ከአገዛዙ ጦር ጋር በተለያዩ ግንባሮች የሚያደርጋቸው ውጊያዎች ሲቀጥሉ የፋኖ አመራሮቹ የአንድነት ውይይትም አነጋጋሪ ሆኗል። በላስታ ወረዳ ከታዳጊዋ ብልባላ ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ በተደረገ ውጊያ ፋኖ ድል መቀናጀቱ ታውቋል። ከብልባላ ጊዮርጊስ በቅርብ ርቀት ልዩ ስማቸው ጣቢያና አሞራ ደብር ተብለው በሚጠሩ አካባቢዎች ላይ ፋኖ በወሰደው የጸረ ማጥቃት እርምጃ ስምንት የአገዛዙ ወታደሮች ሲገደሉ አስራ ሰባት ወታደሮች ደግሞ ክፉኛ መቁሰላቸው ተረጋግጧል። በዘመቻ አባናደው ሙሉ በሙሉ ተደምስሰው በቅርቡ እንደ አዲስ የተዋቀሩት የ12ተኛና 65ተኛ ክፍለ ጦሮች በዙ 23 ና በሞርተር በቢኤም እና በሌሎች ሜካናይዝድ መሳሪያዎች ታግዘው ከብል ባላ በቅርብ ርቀት ልዩ ስማቸው ዳቢያና አሞራ ደብር ተብለው በሚጠሩ አካባቢዎች ላይ ማጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያን መቋቋም አቅቷቸው ከባድ ኪሳራን ተከናንበው መሸሻቸው ታውቋል በአፋብሃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ጀኔራል አሳምነው ጽጌ ኮርስር የምት የምትገኘው በአርበኛ አውራሪስ የምትመራው ማረጉ ተማረ ክፍለ ጦር ትናንት ህዳር 21 2018 ዓ.ም ባደረገችው ማጥቃት ነው። ስምንት የአገዛዙ ወታደሮች ሲገደሉ ከ17 በላይ የሚሆኑት ደግሞ ክፉኛ የቆሰሉት ሲል ሚኒሊክ እዝ በህዝብ ግንኙነት መምሪያው በኩል አስታውቋል። የጸረ አማራው ብልጽግና ኃይል ከህዳር 10 2018 ዓ.ም ጀምሮ በላስታና በአይና ወረዳዎች በአየራ ኃይልና በመድፍ በብረት ለበስ ታንክና ብዙ 23 እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ም ነገር ግን ድል እንደ ሰማይ ርቆት ከባድ የሆነ የሰብአዊና ቁሳዊ ኪሳራን እየተከናነበ ይገኛል። በፋኖ ጋር እጅ በእጅ ገጥሞ ማሸነፍ ያልቻለው ይህ ቡድን በየደረሰበት አካባቢ ንጹሐንን በመረሸን ታዳጊ ልጆችንና ባለትዳር ሴቶችን አስገድዶ በመድፈር አብያተ ክርስቲያናትና መስጊዶችን መስኪዶችን በማርከስና ሀብት ንብረት በማውደም የጥላቻ ጥጉን እያሳየ መሆኑም ተመላክተዋል። በሌላ በኩል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል በሆነው ግዙፉ የጎንደር የበጋሻው ክፍለ ጦር ላይ ያነጣ የተፈጠረ ጥቃት ለመሰንዘር አዳሮን ሲጓዝ አድሮ ዛሬ ህዳር 22 2018 ዓ ም ቀጠናው ላይ ተመቷል። ሰሞኑን በፋኖ ስም የአማራ ህዝብን ሲዘርፍና ሲያዘርፍ ቆይቶ ምረሽ የገባው አብነት አለምነህ እና ግብረ አበሮቹ መሪነት በአራት አቅጣጫ ማለትም በጎንደር ከጠዳ፣ ከማክሰኝት እና ከደጎማ ከተሞች በማሰባሰብ ወደ ጎንደር የበጋሻው ቀጠና የገባው የአገዛዙ ቅልብ ሰራዊት ዳዋ ዳሞት ምንዝሮና ቡርባክስ ላይ ተመቶና ተዋርዶ ተመልሰዋል። ከጠዋቱ ሁለት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት በተደረገ ያደረገው አውደውጊያ ፋሲለደስ ቃኘው እና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ12 በላይ የአገዛዙ ኃይል ላይመለስ ሲሸኝ ከ17 በላይ የሚሆኑት ደግሞ ክፉኛ ቆስለዋል። ለካሃዲዎች እና ለዘራፊዎች የሚብረከረቅ ቁመና የለንም ያሉት ጎንደር የበጋሻዎች ከፍተኛ ተጋድሎ እያደረጉ ጠላትን ከበባ ውስጥ አስገብተው ባለበት እንዲቆም አስገድደውታል። አጼ ያሱ ክፍለ ጦር ላይ ጥቃት ለመፈጸም የመጣው የአብይ ወንበር አስጠባቂ ሰራዊት ክፉኛ መመታቱ ታውቋል። ህዳር 21 2018 ዓ ም ከአዲስ ዘመን በመነሳት አምቦ ሜዳ ታዳጊ ከተማ በትናንትናው ዕለት በመግባት ከንጋቱ አስር ሰዓት ተኩል ጀምሮ የአጼ ያሱ ክፍለ ጦር አባላት ወደሚገኙበት ካምፕ ልዩ ስሙ ሻሞ መድኃኒዓለም ተብሎ ወደሚጠራው ቀጠና በመጠጋት ከበባ ለማድረግ የሞከረ ሲሆን ያሰበውን እቅድ ግን ሊያሳካ አልቻለም። አገዛዙ ጥቃት ለመፈጸም ከፍተኛ ቁጥር ያለው ኃይሉን የተጠቀመ ቢሆንም ለመደምሰስ አቅደውበት የመጡበትን የፋኖ ኃይልን ግን አንዳችም ጉዳት ሊያደርሱበት አልቻሉም ተብሏል። ይልቁንም የዘውትር ግብሩ የሆነውን ሞትና ቁስል እንዲጎነጭ ሆኗል። ሰራዊቱ 10 ሰዓት ተኩል እስከ ረፋዱ አራት ሰዓት ድረስ በፋኖቹ ታፍኖ ወደ መጣበት ለመመለስ እስኪ ከብደው ድረስ ተመቷል ሲል ገልጿል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ፣ የአፋሕድ ወሎ ጠቅላይ ግዛት እዝ አዛዥ ኮረኔል ፈንታውን ሙሃቤ እና የአፋሕድ ሸዋ ጠቅላይ ግዛት እዝ አዛዥ አርበኛ መከታው ማሞ በጋራ የተነሱት ፎቶ እያነጋገረ ነው። በፋኖ አንድነት ዙሪያ እየመከሩና የፋኖ አንድነትም ከጫፍ እየደረሰ መሆኑን የሚወጡ መረጃዎች ጠቁመዋል። ሶስቱ የፋኖ አመራሮችም በአንድነት ዙሪያ መምከራቸው ተገልጿል። ከአፋ ባህ አሳምነው እዝ ጋር በአንድነት ዙሪያ እየተነጋገረ ያለው የሸዋ ጠቅላይ ግዛት እዝ ሰራዊትም በመሪው መከታው ማሞ ፊት ያደረገው ጭፈራ በማህበራዊ ሚዲያ እየተሰራጨ ይገኛል።

የብልጽግናው አገዛዝ በጀት ከከለከላቸው ሁለት ወር እንደሞላው የገለጹት ጄኔራል ታደሰ ወረደ በግልጽና በስውር ጥቃት እየተፈጸመብን ነው አሉ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ የፌዴራል በጀት መዘግየት አስተዳደሩ ለመንግስት ሰራተኞች ክፍያ መክፈልና መሰረታዊ አገልግሎቶችን ማስቀጠል እንዳይችል እክል መፍጠሩን ገልጸው ይህም ከፕሪቶሪያው ስምምነት በኋላ ያለው የክልሉ ሰላም እንዲዳከም እያደረገ መሆኑን ገልጸዋል። የጊዜያዊ አስተዳደሩ ፕሬዚዳንት ታደሰ ወረደ ትናንት እሁድ እለት በአክሱም ጽዮን የሚያስወግደውን ክብረ በዓል በሚከበርበት ወቅት በተካሄደ ህዝባዊ ስብሰባ ላይ ንግግር ባደረጉበት ወቅት አስተዳደሩ ወደ ጦርነት ዳግም ላለመመለስ ከፍተኛ ጥረት በሚያደርግበት ወቅት ፌዴራል የበጀት ዝውውር መዘግየት የነበረውን ጫና እንዳባባሰው ገልጸዋል። ባለፉት ሁለት ወራት የበጀት ድጎማው ለትግራይ ክልል እንዳልተላከ የገለጹት ፕሬዝዳንቱ የበጀት መቆራረጥ የጊዜያዊ አስተዳደሩን ስራ አፈጻጸምና በሺዎች የሚቆጠሩ ደሞዝተኛ ሰራተኞችን ኑሮ እያናጋ መሆኑን አስገንዝበዋል። ትግራይ የውስጥ ችግሮቿን በሰላማዊ መንገድ ከመፍ ታት ውጪ ሌላ ምርጫ እንደሌላት ገልጸው ይሁን እንጂ የፋይናንስ እገዳዎች መባባስ የህዝቡን ስጋት ሊያባብሰው እንደሚችል አሳስበዋል። በጀት ከተከለከለም ሁለት ወር እንደሞላው ተናግረዋል። ፕሬዚዳንት ታደሰ ወረደ ጫናው በደሞዝ አለመከፈል ብቻ የተወሰነ እንዳልሆነ ገልጸው የገንዘብ ፍሰት እጥረት በመባባሱ ባንኮች ገንዘብ በማጣት ነዋሪዎች የራሳቸውን ገንዘብ እንዳይወጡ ወይም እንዳይጠቀሙ መከልከላቸውን አክለዋል። የትግራይ ጊዜያዊ አስተዳደር ያለውን ሰላም ለመጠቀም የሚያደርገውን ጥረት እንደሚያጠናክር ገልጸው ይሁን እንጂ ኝ ሆነ ዘላቂ ሰላም ለማረጋገጥ በአንድ በኩል ብቻ መንቀሳቀስ በቂ እንዳልሆነ ተናግረዋል። ፕሬዚዳንቱ በንግግራቸው ከአባላ ይሁን ከቶንሳ ከመጋሌ ይሁን ከያሎ ከበርሃሌ ይሁን ከኮነባ ወይንም ከሰመራ ይሁን ከአዲስ አበባ አሊያም ከዋግ ይሁን ከጸለምት እየተደረጉ ያለው ግልጽና ስውር ጥቃቶችና የጥቃት ሙከራዎች የፕሪቶሪያውን ስምምነት ይጥሳሉ ብለን እናምናለን በማለት ገልጸዋል። በተመሳሳይ መረጃ ህወሃት ፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል በማለት አዲስ ማስተላለፈው መልእክት ከሷል። ህዋት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝ እና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየጣረ ይገኛል በማለትም ወቅሷል። ሆኖም የጥፋት ኃይሎች ዕቅድ የትግራይን ህዝብና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህዋት ገልጿል። ህዋት በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ በፕሪቶሪያው የግጭት ማቆም ስምምነት በኋላም እንደቀጠ እየቀጠለ ይገኛል ብሏል። ኤርትራና ሱዳን ቀጠናውን ለማረጋጋት አብረን እንሰራለን ሲሉ ገለጹ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር ሌተናል ጄኔራል አብዱልፈታህ አልቡርሃን በጊዜያዊ መቀመጫቸው ፖርት ሱዳን የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ጠርተው አነጋግረዋል። ሁለቱ መሪዎች በውይይታቸው ላይ የፖለቲካና የደህንነት ትብብራቸውን ለማጠናከር በሚያስችል ሁኔታ ላይ መምከራቸውን አናዱሉ ዘግበዋል። እንደ ዘገባው በንግግራቸው ወቅት በጸጥታ በኢኮኖሚና በንግድ ዘርፍ የሁለቱን ሀገራት ግንኙነት ለማሳደግ የሚችሉበትን አሰራሮች የነደፉ ከመሆኑን በላይ የአፍሪካ ቀንድ ቀጠናን ለማረጋጋትም አብረው ለመስራት ተስማምተዋል። እየተካሄደ ባለው የሱዳን ጦርነት ላይ ምክክር ያደረጉት መሪዎቹ ሰላም እንዴት መምጣት እንደሚችል ሀሳብ መለዋወጣቸውንም አስረድተዋል። በውይይቱ ላይ ሌተናል ጀኔራል አል ቡርሃን የሁለቱ ሀገራት ግንኙነት ስትራቴጂያዊ መሆኑን ጠቅሰው ኤርትራ እያደረገች ላለው ድጋፍም ምስጋናቸውን አቅርበውላቸዋል። ፕሬዚዳንት ኢሳያስ በበኩላቸው ለአፍሪካ ቀንድ ሰላም የሱዳን መረጋጋት እንደ ቅድመ ሁኔታ የሚቀመጥ ነው ካሉ በኋላ በሱዳን ሰላም ለማምጣት ለማምጣት ጥረት እያደረጉ ያሉት ቀጣናውን ለማረጋጋት መሆኑን አስረድተዋል። ከ40 ሚሊዮን በላይ ሰዎች በደማቸው ውስጥ የኤች አይ ቪ ቫይረስ እንደሚገኝ ተገለጸ። የገንዘብ ድጋፍ ቅነሳ ስጋት በሆነበት በዚህ ወቅት 64 በመቶ ኤች አይ ቪ በደማቸው ውስጥ የሚገኙ ዜጎች በአፍሪካ ይኖራሉ ተብሏል። የዓለም ጤና ድርጅት በዓለም አቀፍ ደረጃ 48 ሚሊዮን ሰዎች ኤች አይ ቪ በደማቸው ውስጥ ይገኛል ያለ ሲሆን 64 በመቶ በአፍሪካ ይገኛሉ ብሏል። የዓለም ጤና ድርጅት ያወጣው ይህ አዲስ መረጃ በ2024 መጨረሻ ላይ የተገኘ ነው። የገንዘብ ድጋፍ ቅነሳ አገልግሎቶችን እያስተጓጎለና ክስን እንደ ማህበረሰብ ጤና ስጋት ለማጥፋት እየተደረገ ያለውን ጉዞ አደጋ ላይ እንደጣለው ድርጅቱ አስታውቋል። ይህ መረጃ ይፋ የሆነው ታኅሳስ 1 2025 የሚከበረውን የዓለም ኤድስ ቀን ምክንያት በማድረግ ነው። የዓለም ጤና ድርጅት ሪፖርት እንደሚያመለክተው በ2024 በአፍሪካ 26.3 ሚሊዮን ሰዎች ኤች አይ ቪ በደማቸው ውስጥ የነበረባቸው ሲሆን በዚሁ ዓመት 650 ሺህ አዳዲስ ሰዎች በኤች አይ ቪ ተይዘዋል። 380 ሺህ የሚሆኑ ሰዎች ደግሞ ከኤች አይ ቪ ጋር በተያዙ ምክንያቶች ህይወታቸው አልፈዋል። በዚሁ ዓመት በዓለም አቀፍ ደረጃ አንድ ነጥብ ሶስት ሚሊዮን አዳዲስ ሰዎች በኤች አይ ቪ ሲያዙ 630ሺህ ሰዎች ደግሞ ከኤች አይ ቪ ጋር በተያያዙ ምክንያቶች ሞተዋል ነው የተባለው። የዓለም ጤና ድርጅት ከ2010 ጀምሮ አዲስ የቫይረሱ ስርጭት በ40 በመቶ እንዲሁም ከኤች አይ ቪ ጋር የተያዙ ሞቶች በ54 በመቶ መቀነሳቸውን ጠቅሶ በቅርቡ የተደረጉ የውጭ እርዳታ ቅነሳዎች ግን እነዚህን ድሎች ሊቀለብሱ እንደሚችሉ ያለውን ስጋት ገልጿል። ድርጅቱ እየቀነሰ የመጣው የገንዘብ ድጋፍ አገልግሎቶችን እያስተጓጎለና በማህበረሰብ የሚ የሚመሩ ፕሮግራሞችን ወደ ጎን እየገፋ መሆኑን አስታውቀዋል። እንዲሁም መገለል፣ መድሎና አግላይ ህጎች የመከላከልና የሕክምና ተደራሽነትን መገደባቸውን ቀጥለዋል ነው ያለው። አስቸኳይና ቀጣይነት ያለው እርምጃ ካልተወሰደ እንደ ኢሮፓውያን አቆጣጠር በ2030 ኤድስን እንደ ማህበረሰብ ጤና ስጋት የማጥፋት ግብ እንደማይሳካ ድርጅቱ አስጠንቅቋል።